የታመምክም በተለያየ በሽታ ሰዎች በሩን ዘግተውብሃል፣ አይድንም ተብሏል፣ ወላሂ በአላህ ተስፋ ትቁረት። አላህ ነው ኩን ፈየኩን ሁን ይሏል። ሰው ፊት ቀርቤ ቸገረኝ ብሎ መናገር እንደሱ አይነት መራራ አይቻልም። አደራህን ቸገረኝ ብሎ ይመጣና አካል ከቻልክ ፈጽምልኝ፣ አልቻልክም ዱዓ አድርግልኝ፣ አልቻልክም አላህ ወይኔ እንደሰጠርከኝ እንደሆነ እሱንም ሰጥተናል። አልቻልክም፣ ሞራሉ እንዳትነካው፣ ሞራሉ እንዳትነካው። አላህ እንተን ሞራሉ ይነካል። ተስፋት ትቁረጥ፣ በአላህ ላይ ተስፋት ትቁረጥ። አንድ ሰው ነበረ ሁሉ ነገሩን ያጣ ገንዘቡን፣ ጤንነቱን፣ ቤተሰቡን ሁሉንም ነገር ያጣ አንድ ሰው ነበር። ይሄ ሁሉ ነገር ሲፈጠርም ሰዎች ወደሱ እየተመለከቱ ከንፈራቸውን ይመጡና ያዝኑለት ነበር። ነገር ግን እሱ በአላህ ላይ ተስፋ ማድረጉን አላቋረጠም ነበር። ሰዎች ስለሱ በጣም ብዙ አወሩ። ተሰብረዋል፣ ከዚህ በኋላ መቼም አይነሳም፣ ሲያሳዝን እያሉ ከጀርባው ላይ አወሩበት። ነገር ግን እሱ ራሱን እየገነባ በአላህ ላይ ያለውን እምነት እያሰፋ ነበር። ስሙ አዩብ አለይሂ ሰላም ይባላል። ከዚህ ሁሉ ችግር መከራ፣ ስቃይ በኋላ ግን አዩብ አለይሂ ሰላም ምንድን ይገጠመው፣ አላህ ሱብሃነሁ ወተዓላ ስለ እሱ ምን አደረገለት የሚለውን ከቀጣይ ቪዲዮ በኋላ እንመለከታለን። አላህ ዱንያ ላይ ከባዱ ነገር ማጣት ነው። በጣም ከባዱ ነገር ደግሞ አግኝቶ ማጣት። አግኝቶ ማጣት በጣም በጣም ከባድ ነው። ነገር ግን አላህ ስብሓነሁ ወተዓላ ምን ይላል መሰላችሁ? እነሁ እሱ እራሱ አላህ ስብሓነሁ ወተዓላ ማለት ዓላ ረጅዒሂ ለቃዲር መመለስ ላይ የሚችል ጌታ ነው። የተካነበት ጌታ ነው መመለስ ላይ ይላል አላህ ስብሓነሁ ወተዓላ ምን ያጣችሁትን ሳቅ መመለስ ላይ የተለያችሁትን ቤተሰብ፣ ጤና፣ ያጣችሁትን ትዳር፣ ያጣችሁትን ገንዘብ፣ ልጆች ምናምን መመለስ ላይ ያጣችሁበት ጉዳይን መመለስ ሲጀምር የሚችልበት ጌታ ነው ይላል አላህ ስብሃነ ወተዓላ። እስከዛ ግን ተሰብሩን ጀሚል፣ ትንሽ ትግሥት ያሰላ ከአንተ ጋር ካልሆነ ንግድም ኪሳራ ወደ አንተ ካልሆነ ልመናም ጩኸት ነው። በአንተ ላይ ካልሆነ ተስፋም ባዶነት ነው። ስለ ክብርህ ካልሆነ ፍቅርም እንግልት ነው። በመንገድህ ካልሆነ ሞትም መከራ ነው። ስለ አንተ ካልሆነ ንግግርም ውሸት ነው። ያ ረብ ከሚለው ቃል ውጪ ይሄም ያሳርፈኛል። ያ ረብ፣ አንድ ቀን ግን አዩብ አለይህ ሰላም ከህመሙ ጥልቀት የተነሳ ከአይኑም ባወረደ አንድም ቃል አላወጣም፣ አንዲትም አማረርን አላማረረም። ምንም አይነት ወቀሳንም አላቀረበም። ነገር ግን ከአይኑን ባፈሰሰ እምነት ብቻ፣ በአላህ ላይ ተስፋ አለመቁረጥ ብቻ ለሱ ይቅርታ ለማድረግ እሱን ለመማር ይሄ ለአላህ በቂው ነበረ። ምንም አይነት ቃላት አላስፈለጉ። ምንም አይነት ማማረር፣ ምንም አይነት እጁን ከፍ የማድረግም ነገር አላስፈለጉ። አላህ ስብሓነሁ ወተዓላ ዱዓውን ተቀበለው። ከዛም ጤንነቱ ተመለሰ ገንዘቡንም መለሰለት። ቤተሰቡንም አላህ ስብሃነሁ ወተዓላ ወደ እሱ አመጣለት። ህይወቱንም ልክ እንደ ቀድሞ አስተካከለለት። አላህ ፈጽሞ አረሳውም ነበር፣ እሱም እንዳረሳው ሁሉ። ስለዚህ ያንተም ጉዳይ አላህ ዘንድ ተረስቶ አይደለም። ምናልባት ጊዜው እስኪመጣ እየጠበቀ ሊሆን ይችላል። ምናልባት ያንተም ጉዳይ ለማስተካከል ቃላት ላያስፈልግህ ይችላል። ምናልባት አንዲት ቅጽበት ያንተን ጉዳይ ልትቀይረው ትችላለች። ስለዚህ በአላህ ጉዳይ ተስፋ መቁረጥ የለብህም። ሁልጊዜም በሱ ተስፋ አድርገ ጠብቀው። አላህ ጊዜው ሲመጣ፣ ወቅቱ ሲደርስ እሱ መሀርታውን ይልክልሃል። አላህ ወላሂ ነው ምላችሁ ይህንን ዱዓ አላህን አንድ ቀን ብቻ ነው የጠየቅኩትኝ በህይወቴ ደግሜው አላቅ፣ የዛሬ ዓመት አካባቢ ነው። ነገር ግን አላህ እስካሁን ድረስ በእያንዳንዱ ቀኖች ውስጥ የዱዓውን ውጤት ያሳየኛል። ዱዓውን ከመጀመራችን በፊት ግን የምትወዷቸው ሰዎች ጋር በደንብ እንዲደርስ ቪዲዮውን ሼር አድርጓቸው። ላይክም እያረጋችሁ ጀምሮ አሁኑኑ ላይክ አድርጉ። ቁርአን ላይ ያለ ዱዓ ነው። ነቢዩላህ አዩብ ዓለይህ ሰላም ከአስራ ስምንት ዓመት የበሽታ ስቃይ በኋላ እጃቸውን ከፍ አደረጉና ረቢ አሉ፣ ጌታ ይሆ ያሉ መሰን የዱር እኔ እኮ መጥፎ ነገር አግኝቶኝ ነው ያለሁት፣ አሉ በሽታ ውስጥን ነው ያለሁት። ታዲያ አንሳልኝ፣ አድነኝ ምናምንም አይደለም የምለው። ወአንተ አርሐሙ ራሂሚን አሉ የአዛኞች ሁሉ አዛኝ፣ የማህሪዎች ሁሉ ማህሪ አንተ ነህ አሉ። አንተ የአዛኞች ሁሉ አዛኝ የሆነ የመሃሪዎች ሁሉ መሀሪ የሆነ፣ እኔ ግን በሽታ ውስጥን ያለሁት ብለው ዱዓ ያደረጉ። አላህም ምን አለ? ፈስተጀብና አለ ዱዓውን ተቀበልነው አለላ። ለሱ ብቻ አይደለም ለቤተሰቦቹም። ለቤተሰቦቹ ብቻ ማ አይደለም ከሱ በኋላ ለሚመጡት ሰዎች እሱን መሰል ለሆኑ ሰዎች በዚህ ዱዓ ጭንቀታቸውን እናነሳላቸዋለን። አላህ ሱብሓነ ተዓላ፣ ወላሂ ነው የምላችሁ ይህንን ዱዓ አንድ ቀን ብቻ ከልብ ከልባችኋ

ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራጦ ከመንገላታት በኋላ መልካም ስራም ማግኘት አለ። ምናልባትም በአሁኑ ሰዓት የህይወትህ ዝቅተኛው ቦታ ላይ እንዳለህ ሊሰማህ ይችላል። ነገር ግን አንድ ነገር አስታውስ፣ ጥልቁ ጨለማ እንኳን ማብቂያ አለው። ከጥልቁ ጨለማ በኋላ ንጋት ይመጣል፣ ወጋገን ይከሰታል። ስለዚህ የአላህ እዝነት ምን ያህል ሩቅ ነው ብለ ታስባለህ? ታዲያ ከጥልቁ ጨለማ ጀርባ

ተስፋ እንዳንቆርጥ በዚህ መልኩ ይገስጸናል። ስለዚህ ለምንድ ነው ከአላህ ህዝነት ተስፋ የምትቆርጠው? አላህ ነው የእኔ ቅርብ ወዳጄ ብሎ የሚያስብ ሰው ውስጡ ሙሉ ነው የሚሆነው። ውስጡ የተረጋጋ ነው የሚሆነው። ተጠሪው አላህ ነው። ረዳቱ አላህ ነው። የመረበሽ፣ የባዶነት፣ ብቸኝነት ስሜትን የሚያርቅ ጥልቅ የአላ ስም ነው። አልወልይ አልወልይን ስንረዳ ብቻችንን ብቻችን አይደለም። ወላጅ አጥነን ግን አይደለንም፣ ግን አለን አላህ። ገንዘብ የለንም፣ ሰዎች በገንዘብ በሚለኩበት ዓለም ውስጥ ግን ብቸኛ አይደለንም። ዝቅተኝነት አይሰማንም አላህን። ይኸውልህ፣ ኦፊላተር ምን ይላሉ፣ እብነ አደም ኡጥልብኒ ተጂድኒ፣ አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ። ኢን ወጀድተኒ ወጀድተ ኩል ሸይ፣ ወይም ፈቀድተኒ ፈቀድተ ኩል ሸይ፣ እኔን ካገኘ ሁሉን ነገር አግኝተሀል። አንተ አላህ ነቢይ ለምንድነው አላህን ማትለምነው? ለምንድነው ማትማጽነው ከዚህ በሽታ እንዲያድንህ? ስንት ዓመት ታመሙ? አስራ ስምንት ዓመት ለምን አትለምነውም? ስንት ዓመት ረሃዘ ጠየቁሳቸው። ስንት ዓመት ያለ በሽታ በደስታ ሰማኒ ዓመት አለች፣ ሰማኒ ዓመት አው። አረ ወላሂ አላህን አፍርዋል። አስራ ስምንት አመት መከራ ደረሰብዬ፣ ሰማንያ ዓመት በደስታ አኑሮን፣ አሁን መከራ ደረሰብዬ አላህን ለዚች ነገር ልለምናል? አያችሁ ትግስት። መቼ ታዳ እጃቸውን አነሱ? ህዝቦቻቸው አሟቸው አይሉ እኮ የሰራት ወንጀል ስላለ ነው እንደዚህ የሚሰቃየው ሲሏቸው፣ የዛኔ እጃቸውን አነሱ። አሁንም ድረስ እየተነፈስክ ከሆነ አላህን አመስግነው ምክንያቱም ገና ነህ። ጊዜ አለህ። አሁንም ደግሞ ተጉርተህ ታምሕተኝተህ ከሆነ አላህን አመስግነው፣ ምክንያቱም አንተ አልሞትክምና መዳን የሚባል ነገር አለ። ተስፋ ከሚቆርጡ ሰዎች መካከል አትሁን። ታጋሽ ሁን፣ ታማኝ ሁን። እናም አላህን ስብሓነሁ ወተዓላ ያዝ፣ ምክንያቱም አላህ ስብሓን ወተዓላ ያንተን ዱዓ ችላ አላለውም፣ ያንተን ህመምም አላባከነም። ያንተ ተስፋ ማለት ወደ አላህ ስብሐነ ወተዓላ የምትቃረብበት ገመድህ ነው፣ መሰላልህ ነውና ከአላህ ውጭ መዳን አይቻልም። በማንም ወላሂ፣ በኢሳም በኢየሱስም መዳን አይቻልም። ሊዳ የሚቻለው በማን ነው? በአላህ ነው። ኢሳም ኢየሱስም አለ ኢነላህ ረቢ ወረብኩም የኔም የእናንተ ጌታ እኮ አላህ ነው። ፈዕቡዱ እሱም ተገዙት

አፍ ያለሽ አይደል? አዎ፣ ታዲያ ምን አጣሽ? በሏት። አንተ ብቻህን አይደለህም። መቼም ብቻህን ሆነህ አታቅም። አላህ ሱብሓነሁ ወተዓላ ሁልጊዜም ካንተ ቅርብ ነው፣ ልክ እንደ ልብ ምትህ። ስለዚህ በአላህ ላይ ተስፋ ከሚቆርጡት መካከል አትሆን፣ መቼም ቢሆን መቼም ቢሆን መቼም በአላህ ላይ ተስፋ እንዳትቆርጥ። ምክንያቱም አላህ ስብሃነሁ ወተዓላ በተከበረው ቁርአኑ ላይ እንደዚህ ይለናል፣ ኢነ መዓል ዑስሪ ዩስራ፣ ከችግር ጋር በእርግጥ ምቾት አለ። ስለዚህ ምናልባት አሁን ችግር ላይ ሆነህ ይሆናል፣ ነገር ግን አንድ ቀን ምቾት መምጣቱ አይቀርም። ታገሰህ፣ ጠብቅ። አላህ ሱብሐነሁ ወተዓላ በሰማኑ የምንጠቀም ሰዎች አድርገን። ቪዲዮ ከተመቻችሁ ላይክ እንዲሁም ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እስኪ ፍቅራችሁን ሰብስክራይብ በማድረግ አሳዩን። አሁን 20ሺ ሰብስክራይበር ነን። እስከ ቀጣዩ ቪዲዮ እስከሚለቀቅ ድረስ 21ሺ ሰብስክራይበር ንግባ።